ምዕራፍ 23 ለዳዊትም፦ እነሆ፥ ፍልስጥኤማውያን ቅዒላን ይወጋሉ፥ አውድማውንም ይዘርፋሉ የሚል ወሬ ደረሰው። ዳዊትም፦ ልሂድን? እነዚህን ፍልስጥኤማውያን ልምታን? ብሎ እግዚአብሔርን ጠየቀ፤ እግዚአብሔርም ዳዊትን፦ ሂድ፥ ፍልስጥኤማውያንንም ምታ ቅዒላንንም አድን አለው። የዳዊት ሰዎች እነሆ፣ በዚህ በይሁዳ መቀመጥ እንፈራለን፣ ይልቁንስ በፍልስጥኤማውያን ጭፍሮች ላይ ወደ ቅዒላ ብንሄድ እንዴት ነው? አሉት። ዳዊትም ደግሞ እግዚአብሔርን ጠየቀ። እግዚአብሔርም መልሶ ፍልስጥኤማውያንን በእጅህ አሳልፌ እሰጣለሁና፣ ተነስተ ወደ ቅዒላ ውረድ አለው። ዳዊትና ሰዎቹም ወደ ቅዒላ ሄዱ ከፍልስጥኤማውያንም ጋር ተዋጉ፣ እንስሶቻቸውንም ማረኩ፣ በታላቅም ማገዳደል ገደሏቸው። ዳዊትም በቂላ የሚኖሩትን አዳነ። እንዲህም ሆነ፣ የአቤሜሌክ ልጅ አብያታር ወደ ዳዊት ወደ ቂላ በኮበለለ ጊዜ ኤፉዱን ይዞ ወርዶ ነበር። ሳውልም ዳዊት ወደ ቂላ እንደመጣ ሰማ። ሳውልም መዝጊያና መወርወሪያ ወዳለባት ከተማ ገብቶ ተገኝቶአልና እግዚአብሔር በእጄ አሳልፎ ሰጥቶታል፣ አለ። ሳውልም ወደ ቅዒላ ወርደው ይዋጉ ዘንድ ዳዊትንና ሰዎቹንም ይከቡ ዘንድ ሕዝቡን ሁሉ አዘዘ። ዳዊትም ሳውል ክፉን እንዳሰበበት አወቀ። ካህኑን አብያታርንም ኤፍዱን ወደዚያ አምጣ አለው። ዳዊትም የእስራኤል አምላክ አቤቱ፣ በእኔ ምክንያት ከተማይቱን ያጠፋ ዘንድ ሳውል ወደ ቅዒላ ሊመጣ እንደሚፈልግ የባሪያ ባሪያ ፈጽሜ ሰምቻለሁ። የቅዒላ ሰዎች በእጁ አሳለፉ ይሰጡኛልን? ባሪያስ እንደ ሰማ ሳውል በውኑ ይወርዳልን? የእስራኤል አምላክ አቤቱ እንድትነግረኝ እለምንሃለሁ አለ። እግዚአብሔርም ይወርዳል አለ። ዳዊትም፦ የቂላ ሰዎች እኔንና ሰዎቼን በሳውል እጅ አሳልፈው ይሰጡናልን? አለ። እግዚአብሔርም፦ አሳልፈው ይሰጧችኋል ብሎ ተናገረ። ዳዊትና ስድስት መቶ የሚሆኑ ሰዎችም ተነስተው ከቂላ ወጡ፤ መሄድም ወደሚችሉበት ሄዱ። ሳውልም ዳዊት ከቂላ እንደሸሸ ሰማ፤ ስለዚህም ከመውጣት ቀረ። ዳዊትም በምድረ በዳ ባምባ ውስጥ ይኖር ነበር። ከዚፍ ምድረ በዳም ባለው በተራራማው አገር ተቀመጠ። ሳኦልም ሁልጊዜ ይፈልገው ነበር፤ እግዚአብሔር ግን በእጁ አሳልፎ አልሰጠውም። ዳዊትም ሳኦል ነፍሱ ሊፈልግ እንደ ወጣ አየ። ዳዊትም በዚፍ ምድረ በዳ በጥሻው ውስጥ ይኖር ነበር። የሳኦልም ልጅ ዮናታን ተነሥቶ ወደ ዳዊት ወደ ጥሻው ውስጥ ሄደ። እጁንም በእግዚአብሔር አጽንቶ፣ የአባቴ የሳውል እጅ አታገኝህምና አትፍራ፣ አንተም በእስራኤል ላይ ንጉሥ ትሆናለህ፣ እኔም ካንተ በታች ሁለተኛ ሆናለሁ፣ ይህን ደግሞ አባቴ ሳውል ያውቃል አለው። ሁለቱም በእግዚአብሔር ፊት ቃል ኪዳን አደረጉ። ዳዊትም በጥሻ ውስጥ ተቀመጠ፣ ዮናታንም ወደ ቤቱ ሄደ። የዚፍ ሰዎችም ወደ ሳውል ወደ ጊብአ መጥተው፣ እነሆ ዳዊት በየሴሞን ደቡብ በኩል በኤኬላ ኮረብታ ላይ በጥሻ ውስጥ ባሉ ታምባዎች በእኛ ዘንድ ተሸሽጎ የለምን? አሁንም ንጉሥ ሆይ ትወድ ዘንድ ነፍስህ እንደወደደች ውረድ፣ በንጉሥም እጅ እርሱን አሳልፎ ለመስጠት እኛ አለን አሉት። ሳውልም አለ፦ እናንተ ስለ እኔ ያዝናችኋልና፣ ከእግዚአብሔር ዘንድ የተባረካችሁ ሆኑ። አሁንም ደግሞ ሂዱ። እርሱም እጅግ ተንኰለኛ እንደሆነ ሰምቻለውና አጥብቃችሁ ፈልጉት። እርሱም እጅግ ተንኰለኛ እንደሆነ ሰምቻለሁና አጥብቃችሁ ፈልጉት። የሚሄድበትን ስፍራዩና ወቁ። በዚያ ያየውንም ሰው አግኙ። እሱ የሚደበቅበትንና የሚሸሸግበትን ስፍራዩና ወቁ። በርግጥም ወደ እኔ ተመለሱ። እኔም ከናንተ ጋር እሄዳለሁ። በምድርም ውስጥ ቢሸሸግ በይሁዳ አእላፋት ሁሉ መካከል እፈልገዋለሁ። እነዚያም ተነስተው ከሳውል በፊት ወደ ዚፍ ሄዱ። በየሴሞን ደቡብ በኩል በአረባ በማዖን ምድረ በዳ ነበሩ። ሳውልና ሰዎቹም ሊፈልጉት ሄዱ። ዳዊትም በሰማ ጊዜ ወደ አለቱ ወርዶ በማዖን ምድረ በዳ ተቀመጠ። ሳውልም ያንን በሰማ ጊዜ ዳዊትን በማዖን ምድረ በዳ አስታደደው። ሳውልም በተራራው በአንድ ወገን ሄደ፣ ዳዊትና ሰዎቹም በተራራው በሌላ ወገን ሄዱ። ሳውልና ሰዎቹም ዳዊትና ሰዎቹን ለመያዝ ከበዋቸው ነበርና ዳዊት ከሳውል ፊት ያመልጥ ዘንድ ፈጠነ። ወደ ሳኦልም መልእክተኛ መጥቶ ፍልስጥኤማውያን አገሩን ወረውታልና ፈጥነና አለው። ሳኦልም ዳዊትን ማሳዳድቶ ተመለሰ፣ ከፍልስጥኤማውያን ጋር ሊዋጋ ሄደ። ስለዚህም የዚያ ስፍራ ስም የማምለጥ ዓለት ተባለ። ዳዊትም ከዚያ ወጥቶ በዓይንጋዲ አምባዎች ተቀመጠ።